ዛሬ እግዚአብሔር ሞትን ሊውጥ መጣኪ በሚል የስብከት ርዕስ በመጽሐፍ ቅዱስ ትንቢቶች ወደዚህ ምድር ስለመጣው ስለ ክርስቶስ አህንሳንግሆንግ እናጥናል። እግዚአብሔር በሥጋ ወደዚች ምድር ሁለተኛ ጊዜ ይመጣል። ይህ ዜና ለመላው የሰው ልጅ በእውነት ደስ የሚል ነው። ከሁለት ሺህ ዓመታት በፊት ኢየሱስ ወደ ምድር በመጣ ጊዜ ሦስቱ ጠቢባን ወደ ኢየሱስ በመምጣት ውድ የሆኑ የወርቅ የዕጣንና የከርቤ ስጦታዎችን ይዘው እንደመጡ እመለከታለን። እንደ በዕብራውያን ምዕራፍ ዘጠኝ ላይ ባለው ትንቢት መሠረት እርሱን ለሚጠባበቁት ድነትን ለማምጣት ሁለተኛ ጊዜ ወደዚህ ምድር እንደሚመጣ ቃል ገብቷል። በእርግጥ የሰው ልጅ በሥጋ ለሁለተኛ ጊዜ የሚመጣውን ክርስቶስን በትክክል ያውቀዋልን? በመጀመሪያው መምጣቱ ሊያውቁት እንዳልቻሉ ሁሉ ዳግም ሲመጣም እሱም ማወቅ በጣም ከባድ ነው። ነገር ግን መጽሐፍ ቅዱስና ነቢያት ክርስቶስ ወደዚህ ምድር ሲመጣ ከዓላማው አንዱ ሞትን ለማጥፋት እንደሆነ ይናገራል። በሌላ አነጋገር የዘላለም ሕይወትን ሊሰጠን ሁለተኛ ጊዜ ወደዚህ ምድር ይመጣል እኮ በማለት ገልጠውልናል። ዛሬ ይህንን ጉዳይ አብረን መልስ ወደ ኢሳይያስ መጽሐፍ ምዕራፍ 25 እንመለስ። ኢሳይያስ ምዕራፍ 25 ቁጥር 6 እንመልከት። የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ፣ ለሕዝብ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ፣ ማለፊያ ጮማና ምርት የወይን ጠጅ ያዘጋጃል። በዚህም ተራራ ላይ በሕዝብ ሁሉ ላይ የተጣለውን መጋረጃ በመንግሥታት ላይ የተዘረጋውን መሸፈኛ ያጠፋል። ይውጣል። ምንን ይውጣል? ሞትንም ለዘላለም። እግዚአብሔር ወደዚህ ምድር የመጣበት ብዙ ምክንያቶች አሉ። እርሱ የሚመጣው ኃጢአትን ይቅር ሊለን ወደ መዳን ሊመራንና ሞትን ሊያጠፋ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ለምን ወደዚህ ምድር እንደመጣ ብዙ ትንቢቶች አሉ። ነገር ግን በኢሳይያስ ምዕራፍ 25 በኩል ነቢዩ ኢሳይያስ ወደዚህ ምድር ሞትን ለዘላለም ለማጥፋት እንደሚመጣ አብራርቶልናል። ታዲያ በዚህ ምድር ላይ ሞትን የሚያጠፋውን ፈልገን ማግኘት የለብንም። በኢሳይያስ ምዕራፍ 34 ቁጥር 16 መሠረት ሁሉም የመጽሐፍ ቅዱስ ጥቅሶች ምን አሏቸው? የራሳቸው አጣማጅ እንዳላቸው ተጽፏል። ሞትን ለዘላለም ለማጥፋት ምን ዐይነት እውነት ወደዚህ ምድር ያመጣል? ወዴት ይመጣል? መቼ ይመጣል? ለእነዚህ ትንቢቶች መልስ የሚሰጡት በሙሉ በመጽሐፍ ቅዱስ ውስጥ ተመዝግበው ይገኛሉ። እነዚህን ትንቢቶች ያልተረዳ ሰው ማመን ወደ ወደ ዘላለማዊ ሲኦል እንድንጣል ሊያደርገን ይችላል። በዚያ ዘላለማዊው ዓለም ከዘላለም እስከ ዘላለም እንኖራለን። እግዚአብሔርን በትክክል ካወቅንና ትምህርቶቹን በታማኝነት ከተከተልን በዘላለማዊው መንግሥተ ሰማያት የዘላለም ሕይወትና በረከት እናገኛለን። ለዚያም ነው እግዚአብሔርን በትክክል ማወቅና ትምህርቶቹን በታማኝነት መከተል ለእኛ በጣም አስፈላጊ ሆኖ፣ ሰዎች እንደ መሆናችን መጠን ሞትን ለዘላለም ሊያጠፋ ስለሚመጣው አምላክ ምን ማድረግ አለብን? እሱን መፈለግ አለብን። በኢሳይያስ ምዕራፍ 25 ቁጥር 8 እንቀጥል። ሞትንም ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እምባን ያብሳል የሕዝቡንም ውርደት ከምድር ሁሉ ያስወግዳል፤ እግዚአብሔር ተናግሯልና። በዚያ ቀን እንዲህ ይባላል፤ ምን ይላሉ? እነሆ አምላካችን ይህ ነው። ሞትን ለዘላለም የሚውጠው አምላካችን ነው። በእርሱ ታመንን፤ እርሱም አዳነን። እግዚአብሔር ይህ ነው፤ በእርሱ ታመንን። በማዳኑም ደስ ይበለን ሐሤትም እናድርግ። ኢሳይያስ ምዕራፍ 25 ሞትን ለዘላለም የሚውጣው አምላካችን እንደሆነ ዘግቧል። በትንቢት የተነገረው በዚህ መንገድ ስለሆነ ስለዚህ ጉዳይ ልመለከት ይገባል። እግዚአብሔር ወደዚህ ምድር ሲመጣ ይህን ሥራ በየትኛው እውነት ነው የሚሠራው? መልሱም በዮሐንስ መጽሐፍ ምዕራፍ 6 ላይ እንፈልግ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እንመልከት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውም ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ አለው። ምን አለው? የዘላለም ሕይወት። የዘላለም ሕይወት ማግኘት ከሞት ጋር ሲነጻጸር ምን ማለት ነው? ሞት ለዘላለም ይጠፋል ማለት ነው። በሌላ አነጋገር ለሰው ልጆች ሁሉ የዘላለም ሕይወትን ይሰጣል ማለት አይደለም። በቁጥር 54 ላይ ከሥጋዬን የሚበላ ደሜንም የሚጠጣኪ የሚለውን ሁኔታ እግዚአብሔር በግልጽ ተናግሯል። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፤ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውን ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሳ በሕይወት ይኖራል። እነሆ የሰውን ልጅ ሥጋ የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው። በመጨረሻው ቀን ምን አደርጋለሁ ብለዋል? አስነሳዋለሁ አለ። ታዲያ ወደዚህች ምድር በሥጋ የመጣውን እግዚአብሔር እንዴት ልናውቅ እንችላለን? እዚህ በዮሐንስ ምዕራፍ 6 ቁጥር 53፣ 54፣ 55 እና 56 እግዚአብሔር ሞትን እንዴት እንደሚያጠፋ የተጠቀመበትን ዘዴ በትክክል ያስረዳናል። የሰውን ልጅ ሥጋ የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው፤ እኔም በመጨረሻው ቀን አስነሣዋለሁ። እባካችሁ ለዚህ ትዕይንት ከፍተኛ ትኩረት እንስጥ። እግዚአብሔር በመጨረሻው ቀን የሚያስነሳው ሰው ባሕሪው ምንድን ነው? እግዚአብሔር የሰውን ልጅ ሥጋ የሚበሉትን ደሙንም የሚጠጡትን እንደሚያስነሳቸው ተናግሯል። ይህ ማለት ሞትን ያጠፋል ማለት አይደለም። ስለዚህ ይህ ክፍል እውነቱ በመጀመሪያ መምጣቱ ብቻ ሳይሆን በመጨረሻው ቀንም መከበር እንዳለበት ያመለክታል። ወደ ማቴዎስ ምዕራፍ 26 በመመለስ የሰውን ልጅ ሥጋ መብላትና ደሙን እንዴት እንደምንጠጣ አመልከት። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 መመልከት በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። አንዳንዶች ከኢየሱስ ሥጋውን የሚበላ ደሙንም የሚጠጣ የዘላለም ሕይወት እንዳለው ተናግሯል። ነገር ግን ፋሲካ በድንገት እዚህ ለምን ይታያል? ብለው ይጠይቁ ይሆናል። በቁጥር 18 እንቀጥል። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ ብሏል በሉት ካላቸው፣ ደቀ መዛሙርቱም ኢየሱስ ባዘዛቸው መሠረት የፋሲካን ራት አዘጋጅ። በቁጥር 26 ላይ ፋሲካን ወደ በላበት ቦታ እንሂድ። እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረክ ቈርሶም፣ ለደቀ መዛሙርቱ በመስጠት እንካችሁ ብሉ ይህ ነው አላቸው። የፋሲካ እንጀራ ምንድን ነው? ሥጋዬ። በሌላ አነጋገር በዮሐንስ ምዕራፍ 6 ላይ እንደተገለጸው የሰው ልጅ ሥጋ ነው። ይህንን ክፍል በተመለከተ ኢየሱስ በፋሲካ ላይ እንጀራውን ሲሰጥ ከይህ ሥጋዬ ነው ብሏል። ቁጥር 27 ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፤ ሁላችሁም ከዚህ ጠጡ። የፋሲካ ወይን በጽዋ ውስጥ አለ። ይህ ነው ይህ የፋሲካ ወይን ነው፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ። የፋሲካን እንጀራ ለሚበሉና የፋሲካን ወይን ለሚጠጡ ምን ተስፋ ተሰጥቷቸዋል? የዘላለም ሕይወት ተስፋ አልተሰጣቸውምን? በሌላ አነጋገር ሞትን ለዘላለም የመዋጥ ዘዴ እግዚአብሔር ከሁለት ሺህ ዓመታት በፊት ወደዚህ ምድር መጥቶ የአዲሱን ኪዳን ፋሲካን እውነት አቋቋም። የአዲሱ ኪዳን እውነት ፋሲካ ከምድር ከጠፋ ከአንድ ሺህ ሰባት መቶ ዓመታት በኋላ እግዚአብሔር የጠፋውን የአዲስ ኪዳን ፋሲካን እውነት ለመመለስ እንደገና ወደዚች ምድር መጣ። ዳግም ሞትን እንዳንጋፈጥ ለሰው ልጆች ሁሉ ኪዳኑንና ዘዴውን ሊያስተምር ለሁለተኛ ጊዜ ወደዚህ ምድር አልመጣምም። ከሺህ ለሚበልጡ ዓመታት ፋሲካ አልነበረም፣ በዚህ ምድር ላይም አይከበርም ነበር። ብዙ የሃይማኖት ሊቃውንት መጽሐፍ ቅዱስን ቢያነቡም ቢያጠኑም ቢመረምሩም ፋሲካ ሞትን ለዘላለም እንደሚያጠፋ እውነቱን ማወቅ አልቻሉም። ምክንያቱም ማነው መጥቶ ይህን ሥራ እንደሚፈጽም የተነገረለት? ኢሳይያስ ምዕራፍ ሀያ አምስት ደግሞ እንዲህ ይላል፤ ይህ በእውነት አምላካችን ነው፣ ጠብቀነዋል፣ እርሱም አዳነን። ሞትን ለዘላለም የሚውጠው ከእግዚአብሔር በቀር ማንም ስለሌለ ነው። በመጽሐፍ ቅዱስ በተጻፈው በቅዱሳት መጽሐፍት መሠረት ማንም ሊሠራው አይችልም። በዚህ መንገድ ማሰብ ቀላል ሊመስል ይችላል። ማንም ሰው ቀላል የሚመስለውን ሥራ እንዳይፈጽም የከለከለው እግዚአብሔር ነው። ትንቢታዊው ምስል ሲገለጥ የተዘጉ የትንቢቶች በሮች ሁሉ የሚከፈቱበት የእግዚአብሔር ፍቃድ ስለሆነ ነው። ለእኛ ሁሉም ለመረዳት ቀላል ነው። ነገር ግን ምንም እንኳን እያዩና እየሰሙ የዓለም ሰዎች ይህን ቀላል ጉዳይ አይረዱም። ለመረዳት አእምሮ እንዳላቸው ይናገራሉ፣ ነገር ግን ማስተዋልም ሆነ መረዳት አይችሉም። ይህ በእውነት እንደ እግዚአብሔር ድንቅ ፈቃድ ሊታይ ይችላል። በመጀመሪያ መምጣቱ የአዲስ ኪዳንን የፋሲካን እውነት መሠረተና ሞትን ለማጥፋት መንገዱን ከፈተ። ነገር ግን ጠላት ዲያብሎስ በ325 ዓ ም በኒቅያ ጉባኤ ፋሲካን ሽሮታል ከ1700 ለሚበልጡ ዓመታት የአዲስ ኪዳንን የፋሲካ በዓል እውነት የገለጠ ወይም ሌሎች እንዲያከብሩት መመሪያ የሰጠ የለም በስተ መጨረሻ ይህ የሆነው እርሱ መጥቶ በሥጋ ሳያስተምረን ማንም ሰው ፋሲካን፣ የሕይወትን እውነት በትክክል ሊያከብር ወይም ሊያውቅ ስለማይችል ነው። ስለዚህ በማቴዎስ ምዕራፍ 26 ኢየሱስ የሰውን ልጅ ሥጋ መብላት ደሙንም እንዴት መጠጣት እንዳለብን አስተምሮናል። የፋሲካ እንጀራ የሰው ልጅ ሥጋ ነው፣ ፋሲካ ወይን ደሙ ነው። በዚህ ኢየሱስ ባስቀመጠልን ትምህርት የፋሲካ እውነት እግዚአብሔር በዚህ ምድር ላይ ሞትን ለማጥፋት የመሠረተው ትልቁ እውነት መሆኑን፣ በሌላ አነጋገር የዘላለም ሕይወትን እንደሚሰጠን ማረጋገጥ እንችላለን። የሉቃስ ወንጌል ምዕራፍ 22 ቁጥር 7 እንመልከት ምዕራፍ 22 ቁጥር 7 ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረስ ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ኬ ብሎ ጴጥሮስንና ዮሐንስን ላካቸው። እነርሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው። እነሆ ወደ ከተማ ስትገቡ የውሃ እንሥራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱም ባለቤት መምህሩ ከደቀ መዛሙርቴ ጋር የፋሲካን ራት የምበላበት የእንግዳ ክፍል ወዴት ነው ይልሃል በሉት። እርሱም በሰገነት ላይ ያለውን ተነጥፎ የተዘጋጀ ሰፊ አዳራሽ ያሳየቸዋል፤ በዚያም ማሰናዱልን። እነርሱም ሄደው ልክ ኢየሱስ እንደ ነገራቸው ሆኖ አገኙ፤ ፋሲካንም በዚያ አዘጋጁ። ኢየሱስ ጴጥሮስንና ዮሐንስን የፋሲካን በዓል እንዲያዘጋጁ አዘዛቸው። በቁጥር ዐሥራ አራት እንቀጥል። ሰዓቱም በደረሰ ጊዜ፣ ይህ ማለት የፋሲካው ሰዓት በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ፣ እንዲህም አላቸው፣ አብሪያችሁ ለመብላት በጣም ስመኝ ነበር። በጉጉት ምን ሊያደርግ ፈለገ? መከራ ከመቀበሌ በፊት ይህን ፋሲካ ኢየሱስ የፋሲካን በዓል በጉጉት ለማክበር የፈለገው ለምንድን ነው? ከበዓሉ በስተጀርባ ያለው ትርጉም ምንድን ነው? ሞትን ለዘላለም ለማጥፋት የተገባው ቃል በውስጡ ስላለ ነው። ወደ ቁጥር ዐሥራ ዘጠኝ እንሂድ። እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፤ ይህን አድርጉት ክ አለ። ይህን ለምን ማድረግ አለብን? ለመታሰቢያይክ ኢየሱስ እርሱን በማስታወስ እንድናደርግ አዘዘን። እንጀራ የምንበላበት ወይን የምንጠጣበት የፋሲካ በዓል ኢየሱስ ራሱ እንድንከተለው ያዘጋጀልን እውነት መመሪያና ሕግ ነው። ቁጥር ሃያ እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፤ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው። ይሄ ምንድን ነው? ስለ እናንተ በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው። ፋሲካ ሞትን የሚያጠፋ እውነት ነው። እግዚአብሔር ወደዚህ ምድር ያመጣው በጣም ጠቃሚ እውነት ነው። እግዚአብሔር ኮ አዲስ ኪዳን ከሲል ገልጾታል። ከዚያም በኢሳይያስ ምዕራፍ 25 ቁጥር 6 መሠረት መጽሐፍ ቅዱስ በበሰለ ወይን ሞትን ለዘላለም የሚውጥ ማን ነው ይላል። በእውነት ይህ አምላካችን ነው፣ ጠብቀነዋል። ነቢዩ ኢሳይያስ እንዲህ ሲል ትንቢት ተናግሯል። ዕብራውያን ምዕራፍ 9 ቁጥር 27ን እመልከት ምዕራፍ 9 ቁጥር 27 ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መሥዋዕት ሆኗል። ለስንት ጊዜ ይገለጣል? ሁለተኛ ጊዜም ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ዳግም ካልመጣ በቀር መዳንን ልንቀበል አንችልም። ለዘላለም በሞት ባርነት እንድንገዛ ተወስኖብን ሞትን ለማጥፋት የሚመጣው ማን ነው? እግዚአብሔር መምጣት አለበት። ይህ ማንም ሊያደርገው የሚችለው ነገር አይደለም። ይህ መጋቢ ሊሠራው የሚችለው ነገር አይደለም። ይህ የትኛውም የዓለም የሃይማኖት ድርጅት መሪ ሊያደርገው የሚችለው ነገር አይደለም። ስለዚህ ይህን የሚያደርገውን ስናይ ማን መሆን አለበት? በእርግጥ ስንጠብቀው የነበረው አምላክ እርሱ ነው። በእውነት ይህ አምላካችን ነው። ጠብቀነዋል። ታዲያ ምን ያደርጋል? እርሱ ያድነናል። በዕብራውያን ምዕራፍ 9 ቁጥር 28 እርሱን ለሚጠባበቁት ስንት ጊዜ ይገለጣል? ድነትን ለማምጣት ሁለተኛ ጊዜ ይገለጣል። ስለዚህ በዳግም መምጣቱም ሞትን ለዘላለም ማጥፋት አለበት። ሞትን ለማጥፋት በምድር ላይ ሲገለጥ ምን እውነት ማምጣት አለበት? በሦስት መቶ ሀያ አምስት ዓመተ ምሕረት ስለ ጠፋ ከአዲሱ ኪዳን የሕይወት እውነት ጋር መምጣት የለበትም። ከአዲሱ ኪዳን እውነት ፋሲካ ጋር በመገለጥ ብቻ እርሱ አምላካችን ሊሆን ይችላል፣ እኛም የእሱ ሕዝቦች እንሆናለን። ይህን በተመለከተ የተነገረውን ትንቢትም እመልከት። ኤርምያስ ምዕራፍ 31 ምዕራፍ 31 ቁጥር 31 እንመልከት። ይላል እግዚአብሔር የምገባበት ጊዜ ይመጣል። ምን ያደርጋል? ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን። በአዲስ ኪዳን ውስጥ ሰንበት፣ ጥምቀትና ሌሎች ብዙ እውነቶች አሉ። ነገር ግን ኢየሱስ ፋሲካን የአዲሱ ኪዳን ዋና ነገር አድርጎ አውቃል። ቁጥር 32 ከግብፅ አወጣቸው ዘንድ እጃቸውን ይሄ በመራማቸው ጊዜ ከአባቶቻቸው ጋር እንደ ገባሁት ኪዳን አይደለም፣ የእነርሱ ባልሆነ ሳለው ቃል ኪዳኔን አፍርሰዋልና ይላል እግዚአብሔር። ነገር ግን ከዚያ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው፣ ኪ ይላል እግዚአብሔር። ሕጌን በልቡናቸው አኖራሉ፣ በልባቸውም እስፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። እሱ ምን ይሆናል? እኔ አምላክ እሆናቸዋለሁ፣ እነርሱም ይሆናሉ። እነሱ እነማን ይሆናሉ? ሕዝቤ በእግዚአብሔርና በሕዝቡ መካከል ግልጽ ምልክት ሊኖር ይገባል። እኔ አምላክህ ነኝ፣ እናንተ ሕዝቤ ናችሁ። ለዚህ ማስረጃ ምን ተብሎ ነበር? እግዚአብሔርም ክህጌን በልባቸው ውስጥ አኖራለሁ ክዋል ከእግዚአብሔር ሕጎች መካከል የሚጠቀሰው የትኛው ሕግ ነው? የአዲስ ኪዳን ሕግ። የአዲሱ ኪዳን ሕግ ፈጣሪ እግዚአብሔር ነው፣ የተቀበሉትም የእግዚአብሔር ሕዝብ ይሆናል። ስለዚህ የአዲሱ ኪዳን ፋሲካ እውነት ሞትን ለዘላለም የሚውጥ በእግዚአብሔር የተቋቋመ የሕይወት ሕግ ሆኖ ሊታይ ይችላል። ከዚያም ጥያቄው ከሞትን ለማጥፋት የሕይወትን ሕግ ያቋቋመ፣ ለሰው ልጆች ሁሉ የገለጠውና ከዚህ በፊት የተዘጋውን በር የከፈተ ማን ነው የሚለው ነው። በኢሳይያስ ምዕራፍ 25 ቁጥር 6 መሠረት ብዙ ሰዎች ይህ በእውነት አምላካችን ነው ጠብቀነዋልክ፣ ይላሉ። ከ3500 ዓመታት በፊት ወደ ከነዓን የመራቸው ቀይ ባሕርን የከፈለ እስራኤላውያንን ከግብፅ ባርነት ነፃ ያወጣ አምላክ ነው። ከ2000 ዓመታት በፊት በጎልጎታ የከበረ ደሙን በማፍሰስ ወደዚህ ምድር መጥቶ ለሰው ልጆች የኃጢአት ሥርየትን የከፈተ አምላክ ነው። ለምንድነው ሞት በእርሱ በኩል ምን ይሆናል? ሞት በእርሱ ለዘላለም ይጠፋል። እንዲህ ያለውን ግብዣ ሊያደርግ የሚችል ከእግዚአብሔር ብቻ ሌላ ማንም የለም። በረጅም ጊዜ ውስጥ ማንም ፋሲካን፣ የሕይወትን እውነት መልሶ አላመጣ። ነገር ግን ክርስቶስ አህንሳንግሆንግ ሞትና ሐዘን ወደ ሌለበት መንግሥተ ሰማያት የሚመራውን ሞትን ለዘላለም የሚያጠፋውን የፋሲካን አዲስ ኪዳን እውነት ለሰው ልጆች ሁሉ ሰበክ እንግዲያውስ በመጽሐፍ ቅዱስና በነቢያት እንደተተነበየው ክርስቶስ አህንሳንግሆንግ ማን እንደሆነ መረዳት አለብን አይደል? ሞትን ለዘላለም የሚውጥ ግብዣ ሊያደርግ የሚችል ከእግዚአብሔር በቀር ማንም የለም። በእውነት ይህ አምላካችን ነው፤ ጠብቀነዋል፤ እርሱም አዳነን። ሁላችሁም ከዛሬ ሁለት ሺህ ዓመታት በፊት ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ፈሪሳውያን ጸሐፍትና አይሁዶች በኢየሱስ በሚያምኑት ላይ ተሳልቀውባቸው ነበር። በተራ ሰው ያምናሉ፣ ተራ ሰው አምላክ ነው እንዴት ትላላችሁ? ስለዚህም ከጥሮስ ጳውሎስና የጥንቷ ቤተ ክርስቲያን ቅዱሳን ሁሉ መናፍቃን ተባሉ። ነገር ግን በመንፈስ ቅዱስ ዘመን በመጽሐፍ ቅዱስና በነቢያት የተመሰከረለትን ይህን ትንቢት ማመን አለብን። ክርስቶስ አህንሳንግሆንግ ወደዚህ ምድር መጣ፣ ይህንንም ትንቢት ፈጸመ። ሞትን ለማጥፋት የአዲስ ኪዳን ፋሲካን እንጀራና ወይን አመጣ። ስለዚህ በክርስቶስ አህንሳንግሆንግ ላይ ያለንን እምነት በዓለም ላይ ባለ በማንኛውም ነገር መለወጥ የለብን፣ ልናጣው አይገባም። ስለዚህ በራእይ ምዕራፍ ሶስት ላይ እንደገና እስኪመጣ ድረስ ምን ማድረግ እንዳለብን ይናገራል። ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። በጣም ውድ የሆነ ሀብት አግኝተናል። እናም በዙሪያችን ካሉ ሰዎች በምንሰማው ወሬ ብቻ ልንተወው ወይም ልናጣው አይገባም። በኤርምያስ ምዕራፍ ሠላሳ አንድ ላይ አዲስ ኪዳንን የሚያጸናው እግዚአብሔር እንደሆነና አዲሱን ኪዳን የሚጠብቁ የእግዚአብሔር ሕዝብ እንደሚሆኑ በግልጽ በትንቢት ተነግሯል። ስለዚህ እግዚአብሔር የአዲሱ ኪዳን መካከለኛ ሆኖ በአዲሱ ኪዳን አማካኝነት ዘላለማዊ የመንግሥተ ሰማያትን ርስት እንድንቀበልና ወደ እግዚአብሔር መንግሥት እንድንመለስ ዕድል ሰጥቶናል። በዘላለም መንፈስ አማካይነት ራሱን ነውር አልባ መሥዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሞት ሥራ እንዴት ይበልጥ ያነሳ ይሁን? ክርስቶስ የአዲስ ኪዳን መካከለኛ ነው። በእርግጥም ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው። ስለዚህም የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ኪዳን ሥር በነበሩበት ጊዜ ከሠሩት ከበመጀመሪያው ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷል። በመጨረሻ በአዲስ ኪዳን እውነት ውስጥ ያሉ ሰዎች ሁሉ በመንግሥተ ሰማያት የገባውን ርስት እንዲቀበሉ የአዲስ ኪዳን መካከለኛ ሆነ። የአዲሱን ኪዳን እውነት እንድንጠብቅ ሰበከልን። ይህ ትንቢት በዕብራውያን ምዕራፍ ዘጠኝ ውስጥ ይገኛል። ያለ አዲስ ኪዳን የመንግሥተ ሰማያትን ርስት መቀበል እንችላለን? በዕብራውያን ምዕራፍ 9 የመካከለኛነቱን ጸጋን ያልተቀበሉ ወደ ዘላለማዊው መንግሥተ ሰማያት እንደማይገቡ በቀላሉ እንረዳለን። ታዲያ ይህን ለማስተማር ዳግመኛ እመጣለሁ ያለው መቼ ነው? ሚኪያስ ምዕራፍ አራት ቁጥር አንድ እንመልከት። በመጨረሻው ዘመን ይህ የሚሆነው በመጨረሻው ቀን ነው። የእግዚአብሔር ቤተ መቅደስ ተራራ ከተራሮች ልቆ ይታያል፣ ከኮረብቶች በላይ ከፍ ይላል። ህዝቦችም ወደ እርሱ ይርፋሉ። ብዙ አሕዛብ መጥተው እንዲህ ይላሉ፤ ኑ ወደ እግዚአብሔር ተራራ፣ ወደ ያዕቆብ አምላክ ቤት እንሂድ። በመንገዱ እንድንሄድ ምን ያደርጋል? መንገዱን ያስተምረናል እግዚአብሔር ወደዚች ምድር መጥቶ ካላስተማረን በቀር ለ1700 ዓመታት ያህል ጠፍቶ የነበረውን የአዲስ ኪዳንን እውነት የምናውቅበት ምንም መንገድ የለም። መንገዱን ያስተምረናል። ምን እናድርግ? በመንገዱ እንድንሄድ እርሱ የሚያስተምረንን እውነት እንከተላለን። አሁን እግዚአብሔር ያስተማረንን በተግባር በመዋል የአዲሱ ኪዳን እውነት ሞትን ለዘላለም የሚያጠፋው እውነት መሆኑን ማወቅ አንችልም። በመንገዱ እንድንሄድ መንገዱን ያስተምረናል። ሕግ ይመጣል፣ የእግዚአብሔርም ቃል ከኢየሩሳሌም። ሕጉ ከየት ይወጣል? ከጽዮን፣ የእግዚአብሔርም ቃል ከኢየሩሳሌም። እግዚአብሔር ራሱ መጥቶ የሰውን ልጅ ትምህርቱን ባያስተምር እናንተም ሆናችሁ እኔ ሰንበት ቅዳሜ እንደሆነ ፋሲካው እውነተኛው የሕይወት መንገድ እንደሆነ ወይም አዲሱ ኪዳን ምን እንደሆነ አናውቅም ነበር እና ልክ እንደ ሌሎች በምድር ላይ እንዳሉ ሁሉ ሕይወታችን እንመራለን። በኢየሱስ አምናለው ይላሉ፣ ነገር ግን በእሁድ አምልኮ በገናና በመስቀል አምልኮ በቤተ ክርስቲያን ውስጥ የፀሐይ አምላክን ማምለክ ስለሚለማመዱ ነቢዩ ሕዝቅኤል ድርጊታቸውን በሕዝቅኤል መጽሐፍ ውስጥ ከበእውነት አስጸያፊ ነገር ከብሏቸዋል። በአፋቸውና በከንፈራቸው እግዚአብሔርን እናመልካለን ይላሉ፣ ነገር ግን ተግባራቸው የፀሐይ አምላክን ማምለክ ነው። ስለዚህ በመጽሐፍ ቅዱስ ውስጥ በነቢያት የተነገሩት ትንቢቶች እግዚአብሔር ማንም ሳያስቀር ሁሉም እንደሚቀጣ ያሳያል። ሰማያዊ አባት ክርስቶስ አህንሳንግሆንግ እና አዲሲቷ ኢየሩሳሌም የሰማይናት እኛን ከሞት ሊያድኑና ሞት ወደሌለበት ወደ ዘላለማዊ ሕይወት መንግስት መንግስተ ሰማያት ሊመሩ ወደዚህ ምድር መጡ። ሁላችንም ሁልጊዜ ዘላለማዊ ምስጋና ክብርና ውዳሴ ለነሱ ልናቀርብላቸው ይገባል። የዛሬውን ከእግዚአብሔር ሞትን ሊውጥ መጣኪ የሚለውን ርዕስ በድጋሚ በልባችን እንቅረጽና በመጽሐፍ ቅዱስና በነቢያት ውስጥ የተገለጹትን የእውነት ቃላት በላቀ እምነት እንያዝ። ሁሉም የጽዮን ወንድሞችና እህቶች ክርስቶስ አህንሳንግሆንግ እውነተኛ ክርስቶስና አምላክ እንደሆነ በዙሪያችን ላሉ ብዙ ሰዎች እንዲመሰክሩና እንዲሰብኩ እየጠየቁ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።